ሊቀ ሰማዕታት ቅዱስ ጊዮርጊስ ሊቀ ሰማዕታት ፀሐይ ዘልዳ ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሟ ልዳ ሲሆን የተወለደው በ277 ዓ.ም ጥር 20 ቀን ነው። ጊዮርጊስ ማለት ኮከብ ብሩህ አደገ ወይም ፀሐይ ማለት ነው። አባቱ ዞሮንቶስ ወይም አንስጣሲዮስ የልዳ መኳንንቱ ነው ተሹሞ ይኖር ነበረ። እናቱ ቴዎብስታ ወይም አቅሌስያ ከቅዱስ ጊዮርጊስ ሌላ ማርታና ስያ የሚባሉ ሁለት ሴቶች ልጆች ወልዳለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑን በጦር ኃይል አሰለጠነው። 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ያስደግስ። ጌታችን ቅዱስ ጊዮርጊስን ለዚያ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤሩት አገር ሄደ። በቤሩት ደራጎን ያመልኩና ሴት ልጃቸውን ይገብሩለት ስለነበረ ሰማዕቱ ደራጎኑን በኃይል መስቀል ድነስቶት ሕዝቡን ወደ አመልኮተ እግዚአብሔር አስገብቷቸዋል። ወደ ፋርስ ቢመለስ ዱድያኖስ ሰባ ነገሥታትን ሰብስቦ ሰባ ጣዖታትን አቁሞ ሲሰግድ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናይ ነውና ከቤተ መንግስቱ ገብቶ በካዲያኑ ሰባው ነገሥታት ፊት ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን ኢየሱስ ክርስቶስን አምላክነት መሰከረ። ጁዲያኖስም ማንነቱን ከተረዳ በኋላ አንተማ የእኛነህ በአስር አጉር ላይ ሾመሃለሁ፣ የእኔን አምላክ አፕሎንን አምልካለው። ቅዱስ ጊዮርጊስም ሹመት ሽልማት ለአንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለው። በዚያ ጊዜ ጁዲያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህንን ከሃዲስ ካሳፈረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገዝ ዘንድ ለመነው። እግዚአብሔርም ጸሎትን ሰምቶ ፍቃዱን ይፈጽምለት ነበረ። በመከራውም ሁሉ ጽናትን ሰጥቶት ነበረ። ሦስት ጊዜም ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሱበት እጅግ አሰቃቂ መከራዎች የሰው ህሊና ሊያስባቸው እንኳ የማይቻላቸው ናቸው። በመጀመሪያም ዱድያኖስ በእንጨት ላይ ካሰቀለው በኋላ ሥጋውን በመቃን አስፈተተው። ረዣዥም ጭንካሮች ያሉበት የብረት ጫማ አጫምቶት ሂዳለው ጌታችን ቅዱስ ሚካኤል ልኮለት ፈውሶታል። ዳግመኛም በሰባት ችንካሮች አስቸንክሮ በሰዓት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ስጋውን በመጋዝ አስተልትሎ ጨውነሰነሰበት ስጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ገና ስድስት ዓመት ለስሜት ትጋደላለህ። ሶስት ጊዜ ትሞታለ በአራተኛው ታርፋለህ ካለው በኋላ በመከራውም ሁሉ እርሱ እንደማይለየው ነገረው። ዱዱ ያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ብዙ ወርቅ ሰጠዋለሁ ብሎ ተናገረ። አትናሲዎስ የተባለ መሰሪ አንዲትን ላም በጆሮዋ ሲያንሾካሹክባት ለሁለት ተሰንጥቃ ስትሞት ለንጉሡ አሳየውና ቅዱስ ጊዮርጊስን እንደሚያሸንፍ ምልክት አሳየ። ንጉስም ያሸንፍልኛል ብሎ ደስ አለው። መሰሪውም ሆድ በጡጡ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። በዚህ ጊዜ ጠንቋዩ ማሬ ብሎ ከእግሩ ስር ወደቀ። ቅዱስ ጊዮርጊስን መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቶማስ በመንፈስ መጥቶ አጠመቀው። እርሱም ስለ ጌታችን አምላክነት መስክሮ ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ቅዱስ ጊዮርጊስን ግን በመንኮራኩር አስፈጭቶ ከጥልቅ ጉድጓድ ጥሎት ድንጊያ ዘግቶበት አትሞበት ሄደ። ጌታችንም የተፈጨውን የቅዱስ ጊዮርጊስን ሥጋ በእጁ ዳስሶ ፈውሶታል። ወደ ካዲው ንጉሥ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉሱም ዳግመኛ በብረት አልጋ አስቸንክሮ ከበታቹ እሳት አነደደበት። ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል፣ ጌታችንም ፈወሰው። ከዚህም በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን ዕፅ አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸው ሙታን አስነስቶ አሳይቶታል። ነገር ግን ንጉሱ ልቡ ክፉ ነውና በረሃብና በጽም ይሞት ብሎ ምንም ከሌላት መበለት ቤት አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትን ግንድ ማለትም የቤቱን ምሰሶ አለምልሞታል። ልጇም ጆሮ የማይሰማ ነበርና ፈውሶላታል። መበለቲቱም ከነ ልጆቿ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራቱ ፈቶት ተመልሷል። ዳግመኛም ንጉሡ ዱዲያኖስ ጭፍሮቹን በመንኮራኩር ፈጭታችሁ አጥንቱን ደብረ ይድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ሥጋ በመንኮራኩር ፈጭተው ወስደው በተራራው ላይ ቢረጩት ሥጋው ያረፈበት ሳር ቅጠሉ፣ ድንጋያው እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሦስተኛ ጊዜ ከሞት አስነሳውና ሥጋውን ፈጭተው በተራራ ላይ ሥጋውን በትነውት ወደ ንጉሡ የሚመለሱትን ወታደሮች በመንገድ ላይ ከኋላቸው ሄዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅርበለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጽሎት ጌታችን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ንጉሱም ዳግመኛ ቅዱስ ጊዮርጊስን በመንግሥቴ ልሹ ምህል አብሎን ስገድ ቢለው ቅዱስ ጊዮርጊስም ሊያሾፍበት በማሰብ እሺ ብሎ ወደ ንጉሡ ቤተ መንግሥት ገብቶ የንጉሥን ሚስ ንግሥቲቱን እለእስክንድርያን አስተምሮ አሳምኗታል። በነጋም ጊዜ ንጉሱ በዋጅ ሕዝቡን ሁሉ ሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነውና ኑ ተመልከት ብሎ ተናገረ። ቅዱስ ጊዮርጊስም በተሰበሰበው ሕዝብ መካከል አንድን ብላቴና ጠርቶ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራል ብለህ ለጣዖቱ ንገረው ብሎ ላከው። ብላቴናውም ወደ ጣዖት ቤቱ ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። በዚህ ጊዜ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። በንጉሥና በሕዝቡም ሁሉ ፊት አምላክ አለመሆኑም ይልቁንም አሳች ሰይጣን መሆኑን በመናዘዝ ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትውጠው አደረገው። ይህንንም ታምር ያዩ ሁሉ ብዙዎች በጊዮርጊስ አምላክ አምነናል እያሉ በጌታችን አመኑ። የንጉሡ ሚስት እለእስክንድርያ በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏን ከክፋቱ ተመልሶ እንዲያምን ብትለምነውና ብትመክረው አልሰማት አለ። ይልቁንም ንጉሡ በአደባባይ በዙ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷን በሰይፍ ሰማዕትነት እንድትቀበል አደረጋት። ቅድስት እለእስክንድርያም ቅዱስ ጊዮርጊስን ሳልጠመቅ አልሞት ስትለው እርሱም ደምሽ ጥምቀት ሆኖሻልና ብሎ አጽንቷታል። በመጨረሻም ክርስቶስ ዘንድ ታላቅ ቃል ኪዳን እንሆ የክብር አክሊል እየጠበቀች ስለሆነ አይዞሽ፣ አትፍሪ አላት። ጌታችን ኢየሱስ ክርስቶስም ተገልጾ ቃል ኪዳን ሰጥተው ወንድም ሴትም ቢሆኑ ቢታመሙ፣ በመከራ ቢወድቁ ወደ ፍርድ ቢወጡ፣ በጦር ሜዳ ወይም በወይኒ ቤት ቢሆን፣ በባህር ፈሳሽ በወንዝም ቢሆን፣ በመንገድም በቀማኞች እጅ ቢወድቁ፣ አውሬ ቢያገኛቸው፣ እሳት አደጋ ቢደርስባቸው፣ ክፉ አሟሟት ቢገጥማቸው፣ በችግር ላይ ሆነው እጅግ ተስፋ ቆርጠው በጽኑ መከራ ቢወድቁ፣ በስም ተማጥነው ሶስት ጊዜ አምላከ ጊዮርጊስ ስርዳን እያሉ ወደ እኔ ቢጮኹ ያን ጊዜ እራራላቸዋለሁ፣ ፈጥኜም ለጸሎታቸው መልስ ሰጣለሁ፣ ከልባቸው የለመኑትን ሁሉ እፈጽምላቸዋለሁ ከመከራቸው አድናቸዋለሁ ብሎ ቃል ኪዳን ከሰጠው በኋላ ባርኮ ተሰወረ። ጌታም የቅዱስ ጊዮርጊስን ነፍስ ተቀብሎ አሳረጋት። መከራ በተቀበለባቸው ሰባት ዓመታት ልክ ከሕይወት አበቦች የተሰሩ አክሊሎች ያሉበት ዘውድ አቀዳጀው። በዚህ ሁኔታ የቤይሩቱ ኮከብ፣ የሌዳው ሰማዕት፣ የፋርሱ ፀሐይ ቅዱስ ጊዮርጊስ የሰማዕትነቱ ገድል ሚያዝያ 23 ቀን ተፈጸመ። አንገቱም ሲቆረጥ ውሃ፣ ደምና ወተት ወጥቷል። ከስጋውም እጅግ ብዙ አስገራሚ ታምራት ተፈጽመው ታይተዋል። ይህ ታላቅ ሰማዕት በችግራቸው ጊዜ በእምነት ለሚጠሩት ሁሉ በፍጥነት ደርሶ ስለሚታደግ ፍጡነ ረዴት ይባላል። ሰማዕቱ ቅዱስ ጊዮርጊስ የሀገራችንም ባለውለታ ከመሆኑ የተነሳ የኢትዮጵያ ገበዝ ተብሏል። ሀገራችን ኢትዮጵያ በፋሽስት ኢጣሊያ በተወረረች ጊዜ በአድዋ ጦርነት ላይ የፈጸመው የትድግና ተግባር ከኢትዮጵያውያን ህሊና የሚጠፋ አይደለም። ዛሬም ህዝባችን ከከበበው ችግርና መከራ ዘረኝነትና መላየት ርኩሰትና ግብረ ሶዶማዊነት በረዴቱ በጸሎቱ ይጠብቀን አሜን ምንጭ ገድለ ቅዱስ ጊዮርጊስ ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር